ጤና ስጥልኝ፣ የተከበራችሁና የተወዳችሁ የኢትዮን ስ ቤተሰቦች እንደምናላችሁ። የለ ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ ማርስ ዜናዎችን ነግራችኋለሁ፣ አብራችሁን ቆዩ። በአማራ ክልል በቀጠለው ጦርነት ዛሬም ውጊያዎች የተለያዩ አካባቢዎች ቀጥለዋል። የአገዛዝ ጦርና የፋኖ ኃይሎች የሚያደርጉት የውጊያ ላለፉት ሃያ ሁለት ወራት ተጠናክሮ ቀጥሏል። በዛሬ ዕለት የአገዛዝ ጦር ህዝብ ላይ ያነጣጠረ ጭፍጨፋ አጠናክሮ ቀጥሎበታል ሲሉም የአማራ ፋኖ በሁሉ ኃላፊዎች ተናግረዋል። በሌላ በኩል በጦርነት ውስጥ ነው ስራቸውን የቀጠሉ የክልሉ አርሶ አደሮች አገዛዙ የአፈር ማዳበሪያ እያቀረበልን አይደለም ሲሉ ቅሬታቸውን በማሰማት ላይ ይገኛሉ። ዝርዝር አዘጋጅተናል። በኦሮሚያ ክልል ከአዲስ አበባ ወደ ጎጃም ጎንደር በሚወስደ አውራ ጎዳና ላይ በአውቶቢስ ሲጓዙ የነበሩ ሙልት ተሳፋሪዎች እና ተሽከርካሪዎች ከነረዳቱ በታጣቂዎች ታግተው መውሰዳቸውን የመረጃ ምንጮች አስታውቀዋል። አገዛዙ ግዛዙ ላለፉት ረጅም ዓመታት በዚህ አካባቢ የሚፈጸመውን እገታ እስካሁን ድረስ ያላስቆመ ሲሆን በዛሬው ዕለትም ተመሳሳይ እገታ ተፈጽሟል። በዚህም ላይ ተጨማሪ አለን። በአፋር ክልል በሬክተር ስኬል አምስት ነጥብ አምስት የተለካ የመሬት መንቀጥቀጥ ተከስቷል። ንዝረቱ በተለይም በአዲስ አበባ የተለያዩ አካባቢዎች የተሰማ ሲሆን ከዋሽ ከተማ በስተሰሜን 45 ኪሎ ሜትር ርቀት ላይ የተከሰተ መሆኑን ለማወቅ ተችሏል። በዚህም ላይ ተጨማሪ አዘጋጅተናል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው መለሳቸው ሰምቷል። ኢትዮጵያውያን በተለያዩ ሀገራት በህገ ወጥ መንገድ በመግባታቸው እየተንገላቱ ይገኛሉ። አገዛዙ አሁንም ቢሆን ከማይናማር ሌሎች ዜጎችን አላወጣም ነው የተባለው። ተጨማሪ ያለን። ቻይናም ሶማሊላንድን ማስጠንቀቋ ተሰምቷል። ለራስ ገዟ ሶማሊላንድ የቻይና ማስጠንቀቂያ ያደረሰው ከቻይና አንድ ፖሊሲ በተቃራኒ ሶማሊላንድ እንቅስቃሴ መጀመሯ ነው ተብሏል። በዚህም ላይ ተጨማሪ አዘጋጅተናል። ትራምፕ በዩክሬን ጦርነት ማቆም ዙሪያ ከሩሲያ አቻቸው ቭላድሚር ፑቲን ጋር እንደሚወያዩ ተናገሩ። የተኩስ አቆም ስምምነት ከተፈረመ በኋላም አውሮፓ እና ብሪታንያ የሰላም አስከባሪ ጦር ለመላክ እየተዘጋጁ ነው ተብሏል። በዚህም ላይ ዝርዝር አለን። በሌላ በኩል የየመን ሁቲ አማጽያን አሜሪካ ፈጸመችው አዲስ ጥቃት አምስት ህጻናትን ጨምሮ 53 ሰዎች ሞተዋል ብለዋል። ታዲያ ጥቃቱ በአሁኑ ሰዓት የቀጠለ ሲሆን ይህን ጥቃት የምታቆመ አሜሪካ ሁቲዎቹ ሙሉ ለሙሉ አለም ስጋት መሆናቸውን ሲያቆሙ ነው ተብሏል። በዝርዝር ያለን ተመልካቾቻችን ወደ ዝርዝሩ አልፋለሁ፣ አብራችሁ ይቆዩ። በኦሮሚያ ክልል ከአዲስ አበባ ወደ ጎጃም ጎንደር በሚወስደው አውራ ጎዳና ላይ በሀብቶች ሲጓዙ የነበሩ ሙሉት ተሳፋሪዎችና አሽከርካሪው ከነረዳቱ በታጣቂዎች ታግተ መውሰዳቸው የመረጃ ምንጮቻችን አስታውቀዋል። ዛሬ መጋቢት 8 2017 ዓ ም የኦሮሚያ ክልል ሰሜን ሸዋ ዞን ፍቼ ከተማ ቅርብ ርቀት በምትገኘው አሊደሮ የተባለች አካባቢ ነው ተሳፋሪዎቹ በታጣቂዎች ታግቶ የተወሰዱት ተብሏል። ከአዲስ አበባ በ140 ኪሎ ሜትር ርቀት ላይ በምትገኘዋ ሊደሩ የተባለች አካባቢ ከዚህ ቀደም በተደጋጋሚ እገታ እንደሚፈጸም እየታወቀም በቂ ጥበቃ ባለመደረጉ ዛሬም በርካቶች በታጣቂዎች ታግተው ተወስደዋል ሲሉ የኢትዮኒስ የመረጃ ምንጮች ተናግረዋል። ምን ያህል ሰዎች ታግተው እንደተወሰዱ በቁጥር አለማወቃቸውን የገለጹ አንድ አሽከርካሪ እገታውን ተከትሎ መንገድ ላይ በኪናያ ውስጥ ለረጅም ጊዜ ቆሜ የነበረ፣ ሌሎች በርካታ አሽከርካሪዎችም መንገዱ ዝግ ነው እየተባሉ እገታውን ተከትሎ ቆመው ቆይተዋል ሲሉ ተናግረዋል። የታገቱ ሰዎችን አሳፍሮ የነበረው አውቶቢስ መንገድ ላይ ቆሞ እንደሚታይ የመረጃ ምንጮች ገልጸዋል። አውቶቢሱ ሙሉ ተሳፋሪዎችና አሽከርካሪው ከነረዳቱ በታጣቂዎች መታገታቸውን በተመለከተ ይህ መረጃ እስከጠናከረበት ጊዜ ድረስ ፖሊስም ሆነ አገዛዙ አካል ያለው ነገር የለም። በዚህ አካባቢ በተደጋጋሚ የሚፈጸመው እገታ ባለፉት ዓመታት የቀጠለ ሲሆን ዜጎች ታግተው ገንዘብ ከከፈሉ በኋላ እንዲለቀቁ የሚደረግ ቢሆንም አንዳንዶቹ ደግሞ ይገደላሉ። ታጣቂዎቹ የኦነግ ሽኔ ታጣቂዎች ናቸው ቢባልም በዋናነት ግን ከአ አገዛዙ ባለስልጣናት ጋር ግንኙነት ያላቸውና ሆን ተብሎ እገታውን የሚፈጽሙ ናቸው ሲባል ይሰማል። የመንግስት አገዛዝ በዚህ በኩል የሚያደርገውን እንቅስቃሴ ሙሉ ለሙሉም ሰላማዊ ዜጎችን የሚጠብቅበት ሂደት አቋርጧል የሚሉት ነዋሪዎቹ፣ በአንድም ይሁን በሌላ መንገድ ሆን ተብሎ የሚፈጸም ጥቃት ነው ይላሉ ነዋሪዎቹ። በጥቁር አስፓልት ላይ ወጣው ታጣቂዎቹ ነዋሪዎችን አግተው የሚወስዱበት ሂደት ሆም ተብሎ በፖሊስም ሆነ በመከላከያ ሰራዊት በኩል ምንም እንዳልታየ የሚደረግ ጉዳይ ነው ብለዋል። በተደጋጋሚ እዚህ አካባቢ ጥቃት የሚፈጸም ቢሆንም የተለየ ጥበቃም ሆነ ስምሪት እስካሁን ድረስ አልተደረገም ይላሉ። ነዋሪዎቹ ቅሬታቸውን ሲያሰሙ በአብዛኛው ከአማራ ክልል የሚመጡ ነዋሪዎችን በዋናነት አግቶ የሚወሰደው የፖለቲካ ፍላጎት ያላቸው ኃይሎችና ሕዝቡ ወደ አዲስ አበባ እንዳይገባ ጥረት የሚያደርጉና በአዲስ አበባ መኪነት ውስጥ ለመነገድ የሚሄዱትን ሆን ብሎ ገንዘባቸውና ሀብታቸውን የመውሰድ ስራ የሚሰሩ ናቸው ተብለዋል። ሹፌሮቹም በተደጋጋሚ እየታገቱ ከአቅማቸው በላይ ገንዘብ ተጠይቀው መክፈል ያልቻሉት እንደተገደሉ ይታወቃል። በአማራ ክልል በቀጠለው ጦርነት ውጊያዎች የተለያዩ አካባቢዎች ቀጥሏል። የአገዛዝ ጦርና የፋኖ ኃይሎች የሚያደርጉት ይህ ውጊያ ላለፉት 22 ወራት ተጠናግሮ ቀጥሏል። ዛሬው የአገዛዝ ጦር ህዝብ ላይ ያነጣጠረ ጭፍጨፋውን አጠናክሮ ቀጥሏል ሲል የአማራ ፋኖ በወሎ ቤት አማራ አስታውቋል። በሌላ በኩል በጦርነቱ ውስጥ ሆነው ስራቸውን የቀጠሉ የክልሉ አርሶ አደሮች አገዛዙ የአፈር ማዳበሪያ እያቀረበልን አይደለም ሲሉ ቅሬታቸውን በማሰማት ላይ ይገኛሉ። በደቡብ ጎንደር ዞን ላይ ጋይንት ወረዳ ውሃ ምድር የተባለ አካባቢ የፋኖ ኃይሎች በአገዛዝ ጦር ላይ የፈጸሙት የደፍታ ጥቃት ወታደሮች መገደላቸውና ከባድ መሳሪያም መቃጠሉን የአካባቢ መረጃ ምንጮች ተናግረዋል። የፋኖ የመረጃ ምንጮቹ በኩላቸው በደፈጣ ጥቃቱ የአገዛዙ የከባድ መሳሪያ ተኳሽና ረዳቱ ከተገደሉት መካከል መሆናቸውን አስታውቀዋል። በተመሳሳይ በምስራቅ ጎጃም ዞን አዋብል ወረዳ ዱጬም ለቁማ መገንጠያና ነብርማ ላይ በአገዛዙ ጦርና በፋኖ ኃይሎች ትላንት በተደረገ ውጊያም ከፍተኛ ሰብአዊና ቁሳዊ ጉዳት መረሱን የኢትዮኒውስ የመረጃ ምንጮች ተናግረዋል። በአገዛዙ ጦር በኩል ከ30 በላይ ወታደሮች መጎዳታቸውን ለማወቅ ተችሏል። ከተጎዱት መካከል አንድ የአገዛዙ መከላከያ አመራር ይገኝበታል። ምን የተባለው። በተመሳሳይ በምዕራብ ጎጃም ዞን ወደ ቋሪት ወረዳ መግቢያ አካባቢ የሆኑት ቦረቦር ቀማኛና አጼዋ ቦታዎች የአገዛዝ ጦር ከፋኖ ኃይሎች የተከፈተበት ጥቃት ተከትሎም አካባቢዎቹ መልቀቁ ታውቋል። በዚህ ውጊያም ከፍተኛ ሰብአዊና ቁሳዊ ጉዳት መረሱን የሚገልጹት የመረጃ ምንጮች ጉዳት ከረሰባቸው በተጨማሪ በፋኖ የተመረኩ የአገዛዝ ጦር አባላት ይገኛሉ ሲሉ ተናግረዋል። በተያያዘም በደቡብ ወሎ ዞን መቅደላ ደብረ ዘይት ከተማም ከከባድ ውጊያ በኋላ የፋኖ ኃይሎች ወደ ከተማ መግባታቸው ተነግረዋል። ከትላንት ውስጥ ፋኖ ኃይሎች በወረዳዋ በምትገኘው ሌላኛዋ ከተማ ኮሬብ መግባታቸውን መዘገባችን የሚታወስ ሲሆን፣ በትላንት ናዎች ደግሞ ወደ ደብረ ዘይት ከተማ ገብተዋል የተባለው ከተማዋ ፋኖ ኃይሎች መያዟን ተከትሎ የአገዛዝ ጦር ወደ ከተማዋ ሲንቀሳቀስ መንገድ ላይ በፋኖ ኃይሎች የደፍጣ ጥቃት ተፈጽሞበት ከባድ ጉዳት ደርሶበታል። የተባለው በሌላ በኩል የአገዛዝ ጦር ህዝብ ላይ ያነጣጠረ ጭፍጨፋውን አጠናክሮ ቀጥሏል ሲል የአማራ ፋኖ በወሎ ቤት አማር አስታውቋል። በሰሜን ወሎ ዞን መቀመጫ ወልዲያ ከተማ ዙሪያ ባሉ የጉባ ላፍቶ ወረዳ ቆቦ ወረዳን ቃሊም በተለይም ደግሞ በመርሳም ሀብሩ ወረዳን ስር የሚገኙት መርጦ ከተማ መጠቅና እዜት በር የአገዛዙ ጦር ህዝብ ላይ ጅምላ ጭፍጨፋውን አጠናክሮ ቀጥሎበታል ሲል አደረጃጅ ወቅሷል። ሰሞኑን ከወልዲያ ከተማ በቅርብ ርቀት መቻሬ እስከ ስሪንቃ መርጦ ከባድ ሰብአዊና ቁሳዊ ወታደራዊና ፖለቲካዊ ኪሳራ ያደረሰበት አገዛዙ ንጹሐንን ኢላማ ያደረገ ጭፍጨፋ እየፈጸመ ይገኛል ያለው የአማራ ፋኖ በወሎ ቤተ አማራ ከዚህ ጋር ተያይዞም መጋቢት 7 2017 ዓ ም ንጋት ጀምሮ ቀኑን ሙሉ ከወልዲያ አላሙዲን ስታዲየም እና ማርማ አቀነባበሪያ ፋብሪካ በተጠመደ ሶስት መድፍ እንዲሁም ሞርታሮች በመጠቀም በርካታ ንጹዋን ጨፍጭፏል ብሏል። ምን ያህል ንጹዋን እንደተጎዱ በቁጥር ያልገለጸው አደረጃጀቱ ከሰብአዊ ጉዳት ባሻገር ቤት ንብረት በቃጠሎ ወድሟል፣ በመርጦና እዜት ዙሪያ ደን እየተቃጠለ ይገኛል። መርጦ ሚካኤል ቤተክርስቲያን እሳቱ ሊደርስና ሊያቃጥለው እንደሚችል ነዋሪዎችም ስጋታቸውን ገልጸዋል ሲል አስታውቋል። በተያያዘም አንድ አካባቢ ላይ ብቻ በአገዛዙ በተፈጸመው የቦምብ ጥቃት አራት ሰዎች ሲገደሉ ሶስት ደግሞ ቆስለዋል፣ ተብሏል። በእነዚህ አካባቢዎች በተጠናከረ ሁኔታ በአገዛዝ ጦር ንጽዋንና ንብረታቸው ላይ የደረሰው ጉዳት በዝርዝር እንደሚያሳውቅም ነው የአማራ ፋኖ በወሎ ቤተ አማራ ያስታወቀው። በሌላ በኩል በጎጃም ጃዊ ወረዳ የተለያዩ አካባቢዎች ዛሬ ጠዋት ጀምሮ ተደጋጋሚ ድሮን ቅኘት እየተደረገ መሆኑን ነዋሪዎች ስጋት ላይ ጥሏል ተብሏል። የአካባቢ ነዋሪዎች እንደሚሉት ዛሬ ኩምበር፣ ጃህሚላም፣ ማምቡክ ብሔራዊና ሌሎች አካባቢዎች ተደጋጋሚ ድሮን ቅኘት እየተደረገ ይገኛል ብለዋል። ይህም ጥቃት ሊፈጽም ይችላል በሚል ነዋሪዎች ከፍተኛ ስጋት ላይ መሆናቸውን ተናግረዋል። በሌላ በኩል የክልሉ አርሶ አደሮች የአፈር ማዳበሪያ እያገኘን አይደለም ሲሉም ቅሬታቸውን አሰምተዋል። ከተለያዩ የአማራ ክልል አካባቢዎች ለኢትዮኒውስ የደረሱ ቅሬታዎች እንደሚያመለክቱት አገዛዙ ፋኖ ኃይል ቁጥጥር ስር ወደሚገኙ አካባቢዎች የአፈር ማዳበሪያ እንዳይገባ እያደረገም አርሶ አደሮች ግብዓት እንዳያገኙ እያደረገ ይገኛል ተብሏል። ከከተማ ዙሪያ ከሚገኙ ጥቂት ቀበሌዎች ውጭ አብዛኛው አርሶ አደር የሚኖርበት የክልሉ አካባቢ በፋኖ ቁጥጥር ስር የሚገኝ መሆኑን የሚገልጹት አርሶ አደሮቹም የአፈር ማዳበሪያ በገንዘባችን እንዳናገኝ እየከለከለን ይገኛል ሲሉ አገዛዙን ወቅሰዋል። ላብነትም በምዕራብ ወሎ የምትገኘው ለጌዳ ወረዳ 15 የገጠር ቀበሌዎችና አንድ የወረዳ መቀመጫ ቀበሌ የያዘች መሆኗን የሚጠቅሱት አንድ ቅሬታ አቅራቢ ከእነዚህ የወረዳ ቀበሌዎች መካከል አገዛዙ የሚያስተዳድራቸው አራቱን ብቻ ሲሆን ቀሪ 11 ቀበሌዎች በፋኖ ነው ይተዳድራሉ ብሏል። አገዛዙ ታዲያ አርሶ አደሮች ወደ ወረዳው መካከል ገብቶም በገንዘብ የአፈር ማዳበሪያ እንዳያገኝ ክልከላ እያደረገ ነው ሲሉ ቅሬታቸውን ለኢትዮኒስ ተናግረዋል። ተመሳሳይ ቅሬታዎች በተለያዩ የአማራ ክልል አካባቢዎች እንደሚሰሙ ለኢትዮኒስ የደረሱ መረጃዎች ያመለክታሉ። በክልሉ ተጠናክሮ የቀጠለው ውጊያ ህብረተሰቡን ለተለያዩ ችግሮች መዳረጉን አሁንም ቀጥሏል። ቻይና ሶማሌላንድን ማስጠንቀቋ ተሰምቷል። ራስ ገዟ ሶማሌላንድ የቻይና ማስጠንቀቂያ ደረሳት። ከቻይና የአንድ ቻይና ፖሊሲ በተቃራኒ ሶማሌላንድ እንቅስቃሴ በመጀመሯ ነው ተብሏል። አብይ አህመድ ከሶማሌላንድ ጋር የባህር ወደብ ለማግኘት መፈራረሙን ተከትሎ ቻይና ስምምነቱን አልደግፍም በማለት ለሶማሊያ አንድነት የቆመችው በምትከተለው ፖሊሲ ምክንያት ነበር። ይህ ፖሊሲዋም የአንድ ቻይና ፖሊሲ ተብሎ የሚጠራላት ሲሆን ከቻይናም ግዛቶችና ራስ ገዝነትን ከሚሉት ጋር ማንም የዲፕሎማሲነት እንዲፈጥር አትፈቅድም ታዲያ ሶማሌላንድ ከታይዋን ጋር እያደረገችው ያለውን ግንኙነት ነው ከቻይና ማስጠንቀቂያ ያሰጣል። በሶማሊያ የቻይና አምባሳደር የሆኑት ዋንጊዩ ዳልሳን ቲቪ ከተሰኘው ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ሲናገሩ በዓለም ላይ ያለው አንድ ቻይና ነው፣ ታይዋን የቻይና አንድ አካል ናት፣ በርካታ ሀገራት የቻይናን አንድነት ይደግፋሉ ብለዋል። ጨምረውም መሰረታዊ እውነት ይህ መሆኑን ሁሉም ሊያውቅ ይገባል ይላሉ። አምባሳደሩም ሶማሌላንድ ከቅርብ ጊዜ ወዲህ ከታይዋን ጋር ግንኙነቷን ለማጠናከር ስትሞክር እየታየ መሆኑን ጠቅሰው ይህ እርምጃ ለሀገራቸው ሉዓላዊነት ስጋት መሆኑ እንድታቆም አሳስበዋል። በንግግራቸው ታይዋን በአሁኑ ወቅት ከሶማሌላንድ ጋር ግንኙነት ለመፍጠር ጥረት እያደረገች ያለችው መገንጠል ለማስተዋወቅ ብቻ ነው እኛ ደግሞ ይህንን አጥብቀን የምንቃወሙ ነው ያሉ ሲሆን አገራቸው የሶማሌላንድን መገንጠል ጭምር እንደማትደግፍና እውቅና ላለመስጠት የተለያዩ እርምጃዎችን መውሰዷን በግልጽ ተናግረዋል። የሶማሊያ ሉዓላዊ አንድነት ለማስጠበቅ የቤጂንግ መንግስት ከሶማሊያ ፌዴራል መንግስት ጋር በቅርበት እየሰራ እንደሚገኝ አስረድተዋል። ይሁን እንጂ የሶማሌላንድ ፕሬዚዳንት አብዱራህማን ኢሮም መንግስታቸው ከታይዋን ጋር ትብብሩን ለማጠናከር መወሰኑን ገልጸዋል ሲል ሂራን ኒውስ ዘግቧል። የታይዋንና የሶማሌላንድ ግንኙነት በእናት ሀገራቸው ሶማሊያና በቻይና በኩል ምንም ተቀባይነት ባይኖረውም ግንኙነታቸውን ለማጠናከር ግን ፍላጎት አላቸው። እነዚህ ሁለት ሀገራት በምዕራባውያን በኩልም ሀገር እንዲሆኑም አንዳንድ ሀገራት የሚደግፋቸው ቢሆኑም እናት ሀገራቸው ናቸው የተባሉት ቻይናና ሶማሊያ ግን ይህንን ተቀባይነት እንዳያገኝ በርካታ የዲፕሎማሲ ጥረቶችን እያደረጉ ይገኛሉ። በዚህ ሂደት ውስጥ የኢትዮጵያ መንግስት ከሶማሌላንድ ጋር መፈራረሙን ተከትሎ ቻይና እና ሶማሊያ ተመሳሳይ አቋም መያዛቸው የሚታወስ ነው። በአፋር ክልል በሬክተር ስኬል 5.5 የተለካ መሬት መንቀጥቀጥ በአዲስ አበባ በርካቶችን አስደንግጧል። ንዝረቱ በአዲስ አበባ የተለያዩ አካባቢዎች የተሰማው የረደ መሬት ከዋሽ ከተማ በስተሰሜን 45 ኪሎ ሜትር ርቀት ላይ የተከሰተ መሆኑን ታውቋል። በአፋር ክልል በሬክተር ስኬል 55 የተለካ የመሬት መንቀጥቀጥ ትላንት እሁድ መጋቢት ሰባት ምሽት መከሰቱን የአሜሪካ የጂኦሎጂካል ሰርቬ መስሪያ ቤት ነው የገለጸው። ንዝረቱ በአዲስ አበባ ከተማ የተለያዩ አካባቢዎች የተሰማው የረደ መሬት ከዋሽ ከተማ በስተሰሜን 45 ኪሎ ሜትር ርቀት ላይ የተከሰተ ሲሆን ከባለፉት ጊዜያት ጀምሮም የቀጠለ መሆኑን ታውቋል። የትላንትናው የመሬት መንቀጥቀጥ በኢትዮጵያ ከሁለት ሳምንት ከገደማ በኋላ የተመዘገበ ረደ መሬት ሆኗል ተብሏል። እሁድ የካቲት 23 2017 እኩለ ሌሊት አቅራቢያ ከአዲግራት ከተማ 46 ኪሎ ሜትር በስተ ምስራቅ ርቀት ላይ በሚገኝ አካባቢ የተከሰተ ረደ መሬት በሬክተር ስኬል 52 ሆኖ ተመዝግቧል። በተመሳሳይ ትላንት እሁድ ከምሽት 3 ሰዓት ከ53 ደቂቃ ላይ የተከሰተው የመሬት መንቀጥቀጥ በአካባቢው በየካቲት መጀመሪያ ግድማ ከተከሰተው በመጠን ያነሰ ቢሆንም በርካታ የአዲስ አበባ አካባቢዎችን ጠንከር ያለ የንዝረት ስሜት አስከትሎባቸዋል። ልክ የዛሬ ወር ከመተሃራ ከተማ 6 ኪሎ ሜትር ርቀት ላይ በሚገኝ አካባቢ የተመዘገበ ወደ መሬት በሬክተር ስኬል 6 ነጥብ ተመዝግቦ ነበር። ሆኖም ይህ የመሬት መንቀጥቀጥ የተከስተው እንደ ትላንትናው በ10 ኪሎ ሜትር ርቀት ላይ ስላልነበረም በአካባቢው የከፋ ጉዳት አለማድረሱን የዘርፍ ባለሙያዎች በወቅቱ አስታውቋል። በሬክተር ስኬል 5.5-6.0 መጠን ያላቸው ርዕደ መሬቶች በህንፃዎችና በሌሎች ግንባታዎች ላይ ጉዳት የሚያስከትሉ እንደሆነ በክስተቱ ላይ ምርምር የሚያደርጉ ተቋማት ከዚህ በፊት ሲያስታውቁ ነበር። የትላንት ውሽቱ መሬት መንቀጥቀጥ ያስከተለውን ንዝረት ከአዋሽ ከተማ በተጨማሪ በመታራም በሚያይሶ በአቦምሳ በገለምሶ ከተሞች መሰማቱን በአለም አቀፍ ደረጃም የሚከሰቱ ርዕደ መሬቶችን የሚመዘግበው ቮልካኖ ዲስከቨሪ በድረ ገጹ ላይ አስፍሯል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ አገራቸው ተመልሷል ተብሏል። ኢትዮጵያን በተለያዩ ሀገራት አሁንም በህገወጥ መንገድ በመግባታቸው በአብዛኛው ቦታዎች ላይ ከፍተኛ ሰብአዊ መብታቸው ጥሰው ይገኛሉ። አገዛዙ ታዲያ እነዚህን ኢትዮጵያውያንን በአገር ውስጥ በጦርነትና በስራጥነት ጥነት ያሰደዳቸው ቢሆንም በዓለም አቀፍ ደረጃ እንዲመልሳቸው ጥያቄ ቢቀርብለትም ቸልተኛነቱ እንደቀጠለ ነው። ታዲያም በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ እና ታይላንድ ወታደራዊ ካምፕ ጥል የነበሩ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ አድርጊያለሁ ብሏል። ትላንት መጋቢት 7 ቀን 2017 ዓ ም 23 ዜጎች እንዲሁም ዛሬ መጋቢት ቀን 2017 ዓ ም ደግሞ 30 ዜጎች በአጠቃላይ በካምፑ የነበሩት 53 ዜጎች ተመልሰዋል ተብሏል። ወደ ሀገራቸው እንዲመለሱ የተደረጉት ኢትዮጵያውያን ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ ናቸው ተብሏል። ኢትዮጵያውያን ወደ ሀገራቸው እንዲመለሱ የተደረገው ከኢትዮጵያ አየር መንገድ ጋር በመተባበርና በአካባቢው ከሚገኙ መንግስት ያሉን ድርጅቶች ጋር በመነጋገር መሆኑ ተሰምቷል። እስካሁን ከማይናማር ገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ በመጀመሪያውና ሁለተኛው ዙር በጠቅላላው መቶ ሰላሳ ዜጎች ወደ ሀገራቸው መለሳቸው የተነገረ ሲሆን ሌሎች ዜጎችም በማይናማርና አካባቢው ላይ ታግተው ይገኛሉን የተባለው ትራምፕ በዩክሬን ጦርነት ማቆም ዙሪያ ከሩሲያ አቻቸው ቭላድሚር ፑቲን ጋር እንደሚወያዩ ተናገሩ። የተኩስ አቁም ስምነት ከተፈረመ በኋላም በዩክሬን አውሮፓና ብሪታንያ የሰላም አስከባሪ ጦር ለመላክ እየዘጋጀን ነው ብለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የዩክሬን ጦርነት ለማስቆም እየተደረገ በሚገኘው ጥረት ዙሪያ ከሩሲያ አቻቸው ቭላድሚር ፑቲን ጋራም ደውለው እንደሚወያዩ ተናግረዋል። ሁለቱ መሪዎች ለውይይት ቀጠሮ የያዙት ወደ ሩሲያ ያቀኑ የአሜሪካ ልዑካን ከፕሬዚዳንት ፑቲን ጋር ውጤታማ ውይይት ማድረጋቸው ከተገለጸ በኋላ ነው። ትራምፕ ለጋዜጦች ባደረጉት ንግግር ጦርነቱን ለማስቆም እየሞከርን ነው፣ ሊሳካም ላይሳካም ይችላል፣ ነገር ግን የሚሳካበት ሰፊ እድል እንዳለ ይታየኛል ብሏል። ባለፈው ሳምንት በዩክሬን ተቀባይነት ያገኘው የ30 ቀናት የተኩስ አቁም በፑቲን ዘንድ ድጋፍ እንዲኖረው ፕሬዝዳንቱ እየሞከሩ ይገኛሉ። ፑቲን በበኩላቸው በስምምነቱ ነጥቦች ላይ መሻሻል ያለባቸው ጉዳዮች እንዳሉና ለጦርነት መጀመር ዋነኛ መንስኤ የሆኑ የሞስኮ የደህንነት ጥያቄዎች በጊዜው የተኩስ አቁም ስምምነት ውስጥ እንዲካተቱ ጥያቄ አቅርቧል። ከዚህ ባለፈ ዩክሬን በዘላቂነት የኔቶ አባል ሀገር እንደማትሆና ወታደራዊ ድርጅቱ ወደ ሩሲያ ድንበሮች የሚያደርገውን መስፋፋት እንዲያቆም የደህንነት ዋስትና እንዲሰጣት ጠይቃለች። በሞስኮ ጉብኝት ያደረጉት የትራምፕ የብሔራዊ ደህንነት አማካሪ ስቲቭ ውትኮቭ ሩሲያም የምትስማማበት እድል እንዳለ ገልጸው ከዛሬ በፊት ማለቅ ያለባቸው በርካታ ስራዎች ምራቸውን ግን ተናግረዋል። አማካሪው ከኤቢሲ ኒውስ ጋር በነበራቸው ቆይታ ሩሲያ በተኩስ አቁም ለመስማማት በምስራቃዊ ዩክሬን የተቆጣጠረቻቸው ግዛቶች ይዛ ለመቀጠል ቅድመ ሁኔታዎችን አስቀምጣ እንደሆነ ተጠይቀው ነበረ። በምላሻቸው ግን ሰላም ማስፈንና የሶስት ዓመቱን ጦርነት ለማስቆም ቁርጠኛ ከመሆን መሬት ላይ ያሉ እውነታዎችን ለመቀበል ዝግጁ መሆን አለብን ሲሉ ድፍን ያለ መልስ ሰጥተዋል። ለየተባለው የየመን ሁቲ አማጽያን አሜሪካ ፈጸመችው አዲስ ጥቃት አምስት ህጻናትን ጨምሮ ከ53 ሰዎች ተገድሎ አሉ። ስማቸውን አህመድ ሲሉ የጠሩ አንድ የሁለት ልጆች አባት ስለ ጥቃቱ ለኤፍፒ የዜና ወኪል እንደተናገሩት ከሆነ ለአስር ዓመታት በሰና ስኖር የጥይት ድምፅ የከባድ መሳሪያ ድብደባ እየሰማሁ ነው። ፈጣሪ በሚያውቀው ከዚህ በፊት እንደዚህ ያለ ነገር አጋጥሞኝ አያውቅም ብለዋል። ዩናይትድ ስቴትስ የብሔራዊ ደህንነት አማካሪ ማይክል ዋልትስ ለኤቢሲ ኒውስ እንደተናገሩት የቅዳሜው ጥቃት በርካታ የውቲ ኗሪዎች ላይ ያነጣጠረና የገደለ ነው ሲሉ ተናግረዋል። ለፎክስ ኒውስ እንደተናገሩት ከባድ በሆነ ኃይል ነው ጥቃቱን የፈጸምነው እናም ኢራንን ከዚህ በላይ በቂ መሆኑን ማስገንዘብ እንፈልጋለን ብለዋል። የአሜሪካ መከላከያ ሚኒስትር ፔት ሄግዚት የሁቲ ጥቃቶች እንዲቆም ድረስ የማያቋርጥ የሚሳይል ጥቃት ዘመቻ ለማድረግ ቃል ገብቷል። ኤግዚት በፎክስ ቢዝነስ ላይ ቀርበው በሰጡት ቃለ ምልልስ ላይ በጣም ግልጽ መሆን እንፈልጋለው፣ ይህ ዘመቻ በባህሩ ላይ በነጻነት የመቅዘፍና የተቀመጠውን ክልከላ የመቀልበስ ነው ሲሉ ተናግሯል። ሁቲዎች እስራኤል በጋዛ ላይ የጣለችውን እገዳ እስክታነሳ በቀይ ባህር በሚንቀሳቀሱ መርከቦች ላይ ማነጣጠራቸው እንደሚቀጥሉና ጦሩ ለጥቃት ምላሽ እንደሚሰጥ አስታውቋል። እስራኤል እንደ ጠላት የሚቆጥረውና በኢራን የሚደግፉ አማጺ ቡድን ሰናና የመንን ሰሜናዊ ምዕራብን ይቆጣጠራል። አማጺ ቡድኑ ዓለም አቀፍ እውቅና ያለው የሀገሪቱ መንግስት ግን አይደለም። ሁቲ በእስራኤልና ሐማስ መካከል በሚደረገው ጦርነት ፍልስጤማውያንን በመደገፍ የቆመ መሆናቸውን የሚገልጹ ሲሆን ምንም እንኳን እውነት ባይሆንም ኢላማ የሚያደርጉት ከእስራኤልና ከአሜሪካ ወይም ከእንግሊዝ ጋር የተገናኙ መርከቦችን ብቻ ነው ተብሎ ይነገርላቸዋል። በዚህ ምክንያት አሜሪካ በአሁኑ ሰዓት ከባድ ጥቃት እየፈጸመችበት ትገኛለች። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እንደዚህ ነበሩ። መልካም ጊዜ እመኛለሁ።